ቅዱስ ሲኖዶስ ለትግራይ አባቶች ካህናትና ምእመናን የሰላም ጥሪ አቀረበ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ በእግዚአብሔር መንፈስ ቅዱስ የሚመራው የሐዋርያት መንበር ወራሽ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ የሊቃነ ጳጳሳትና የጳጳሳት ምልዓተ ጉባኤ በዓመት ሁለት ጊዜ ይሁን ስለ አብያተ ክርስቲያናትና የሚገባውን ሁሉ ይነጋገሩ፣ የሐዋርያዊ ተልእኮ መሰናክሎችን ሁሉ ያስወግዱ ተብሎ በመጀመሪያው የሐዋርያት ቀኖና በሁለተኛው ቀሌምንጦስ በተደነገገው መሠረት ምላተ ጉባኤው ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓም ድረስ ስለ ቤተ ክርስቲያናችን መንፈሳዊ ማኅበራዊና የምጣኔ ሀብት እድገት፣ ስለ ሀገር ሰላምና አንድነት፣ ስለ ቤተ ክርስቲያን አስተዳደርና ሐዋርያዊ ተልእኮ መስፋፋት፣ ስለ ሰው ልጆች ሁሉ ደህንነት ሰፊው ለማቆየት አድርጓል። ወቅቱን ያማከሉ ዘላቂ የቤተ ክርስቲያንን ተቋማዊ ሕልውና የሚያረጋግጡ የቅዱስ ሲኖዶስ ልዕልናን የሚያስጠብቁ ለምእመናን ደህንነትና ለአገልጋዮች ሕይወት በሚጠቅሙ መንፈሳዊ አስተዳደርና ማህበራዊ ጉዳዮችን መሰረት ባደረጉ አጀንዳዎች ላይ በመንፈስ ቅዱስ አንድነት በመወያየት ለቤተ ክርስቲያናችንና ለሀገራችን ጠቃሚ የሆኑ ውሳኔዎችን አሳልፏል። በዚህም መሰረት ሁለንተናዊ ሰላምና መረጋጋት የቅዱስ ቤተ ክርስቲያናችን ሐዋርያዊ ሃይማኖታዊ መሰረቷ የሥርዓተ ቅዳሴዋና ምስጢራት የምስጢራት አገልግሎቷ አካል የመንፈሳዊና ማኅበራዊ ስምሪቷ ማዕከላዊ አምድ በመሆኑ በግንቦት 2017 ዓ ም ቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል የደረሰበትን ውጤት ለግንቦት 2018 ዓ ም ምልዓተ ጉባኤ እንዲያቀርብ ቅዱስ ሲኖዶስ ጥብቅ መመሪያን አስተላልፏል። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችን እና ወገናችን ስለሆነ፣ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ የቅዱስ ቤተ ክርስቲያንን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ ለቅዱስ ቤተ ክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙ አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። የቀድሞቹ ቅዱሳን አባቶች ዋጋ ከፍለው ቀኖናዊ ሥርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንተው ያወረሱንን አሀቲ ቤተ ክርስቲያን የቀደመ ሉዓላዊ ክብሯ እንደ ተጠበቀ ለመጪው ትውልድ ማስተላለፍ የበለጠ ዋጋ ያሰጣልና ቀደም ሲል ለዚህ ጉዳይ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ሊቃውንቱ ካህናቱና መላው ሕዝባችንም የቤተ ክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላችሁን እንድትወጡ የቅዱስ ሲኖዶስ ምላተ ጉባኤ በአጽኖት ያሳስባል። ቅዱስ ሲኖዶስ አባት እንዲመደብላቸው ጥያቄ ባቀረቡት አህጉረ ስብከት ዙሪያ የውሳኔ ሀሳብ የሚያቀርቡ ብፁዋን አባቶችን በመሰየምና ተገቢውን ውይይት በማድረግ አንደኛ ብፁዕ አቡነ ኢዮስጣቴዎስ የኢሊባቡር ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ ሁለተኛ ብፁ አቡነ ቶማስ የአዊና መተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃምን ሀገረ ስብከት ደርበው እንዲመሩ፣ ሶስተኛ ብፁ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የደቡብ ወሎና ከሚሴ አህጉረ ስብከትን ደርበው እንዲመሩ፣ አራተኛ ብፁ አቡነ ኒቆዲሞስ የምራብ ሀረርጌ ሀገረ ስብከት ጳጳስ የምስራቅ ወለጋና ሆሮ ጉድሩ ወለጋ አህጉረ ስብከትን ደርበው እንዲመሩ፣ አምስተኛ በተጨማሪም የሸካ ዞን ሀገረ ስብከት ጽህፈት ቤት ተብሎ ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋም ብፁ አቡነ ህዝቅኤል ሀገረ ስብከቱን እንዲያደራጁና እንዲመሩ ቅዱስ ሲኖዶስ ወስኗል። ነባሩና ጥንታዊ የቅዱስ ዮሐንስ መጥመቅ ገድል እንደ ተጠበቀ ሆኖ ገድለ መጥመቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጭ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸው የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምር ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚ እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ፣ ያስተምሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተ ጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው የሚል ውሳኔ ተላልፏል። መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቤ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል። በሰሜን ካሊፎርኒያ ኔቫዳና አሪዞና ሀገረ ስብከት የኆኅተ ሰማይ መጥመቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ አንድነት ገዳም መንፈሳዊ ኮሌጅና የአብነት ምስክር ጉባኤ ቤት ለማቋቋም በተጠየቀው መሰረት እንዲፈቀድ ሆኖ የትምህርት አሰጣጥ ፖሊሲውና ና ስርዓተ ትምህርቱ የሰው ኃይል አደረጃጀቱና መዋቅራዊ ተጠሪነቱ ተዘጋጅቶ በጠቅላይ ቤተ ክህነት ተጠንቶ ከውሳኔ ሀሳብ ጋር ለግንቦት 2018 ዓ ም ርክበ ካህናት ምልአተ ጉባኤ እንዲቀርብ ቅዱስ ሲኖዶስ

በምዕራብና በመካከለኛው ካናዳ የሚገኙት ሁለቱ አህጉረ ስብከቶች ካሁን በፊት በ2017 ዓ ም በተሰጠው ውሳኔ መሠረት ያለ ጣልቃ ገብነት በየራሳቸው እንዲተዳደሩና የእድመንተንና አካባቢው ሀገረ ስብከት የመካከለኛው ካናዳ እድመንተንና አካባቢው ሀገረ ስብከት በሚል ስያሜ እንዲስተካከል መላተ ጉባኤው ወስኗል። በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ደብረገነት ቅድስት ማርያም ቤተ ክርስቲያን በዓል ለማክበር ሄደው አዲሱን ህንፃ ቤተ ክርስቲያን በመጎብኘት ላይ ያሉ ሉ አደጋ በደረሰባቸው ምዕመናን የቅዱስ ምልአተ ጉባኤው የተሰማውን ሐዘን እየገለጸ እግዚአብሔር አምላካችን ላረፉት ወገኖቻችን ረፍተ ነፍስ እንዲሰጥልን ከመጸለይ ጋር አካላዊ ጉዳት የደረሰባቸውን ወገኖች ለማሳከም እና የተጎጂ ቤተሰቦችን ለመርዳት የገንዘብ ድጋፍ እንዲደረግ ቅዱስ ሲኖዶስ ወስኗል። ለወደፊቱም በቅዱስ ቤተ ክርስቲያናችን ዙሪያ በሚገነቡ ህንፃ ግንባታና አደጋ ከመድረሱ በፊት ከፍተኛ ጥንቃቄ እንዲደረግ ቅዱስ ሲኖዶስ አጽንኦት በአጽንኦት ያሳስባል። በመላው ኢትዮጵያ በሚገኙ ገዳማት ያሉት መነኮሳትና መነኮሳይት ለአገልግሎትና ጉዳይ ለማስፈጸም ወደ አዲስ አበባ ሲመጡ ክብራቸውና ገዳማዊ ህይወታቸው ተጠብቆ ጉዳያቸውን እስከሚያስፈጽሙ ድረስ የገዳማት ህብረቱ ባቀረበው ጥያቄ መሰረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ማረፊያ የሚሆኑ ቦታ እንዲዘጋጅላቸው የአንድነት ገዳማት ህብረቱ መተዳደሪያ ደንብ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የህግ አገልግሎት መምሪያ በኩል ታይቶ ና ተመርምሮ እንዲቀርብ በአጠቃላይ በአንድነት ገዳማት ህብረት የቀረበው የገዳማውያን ና ገዳማውያት ማረፊያ ና የገቢ ማስገኛ ሁለገብ ህንጻ ግንባታ የትግበራ እቅድ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል በዘርፉ ባለሙያዎች ታይቶ ና ተገምግሞ ከባለሙያ አስተያየቶች የውሳኔ ሀሳብ ጋር ተጠንቶ ለግንቦት 2018 ዓመተ ምህረት ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ እንዲቀርብ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። በበዓላት አከባበር በመንፈሳዊ አገልግሎት አፈጻጸም ዙሪያ የሚታዩ ግድፈቶች፣ ያልተገቡ እንቅስቃሴዎችና ከስርዓት የወጡ አገልግሎት አፈጻጸሞች መታረም ስላለባቸው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሚሰየመው ሊቃውንትና ባለሙያዎች ለመመሪያና ለማስተማሪያ የሚሆን ሰነድ ተዘጋጅቶ እንዲቀርብ የቅዱስ ሲኖዶስ ምልአተ ጉባኤ ተገቢውን ውሳኔ ያስተላለፈ መሆኑን እየገለጽን፣ ያለ ጠባሳ የሚያድኑ ሐኪሞች ያለ ቅሬታ የሚያስታርቁ ሽማግሌዎች በነበሩበትና ባሉበት ሀገር ተመካክሮ ችግርን አለመፍታት ተገቢ አይደለምና ሀገራችን እንወዳለን፣ ህዝባችን እናከብራለን የምትሉ የዜጎችን ደህንነት የማስጠበቅ ኃላፊነት ያለባችሁ ሁሉ ክብር የሆነውን የሰው ልጅ ህይወት በከንቱ እንዳይጠፋ አካሉ እንዳይጎድል የሀገር ልማትና መልካም ገጽታ እንዳይበላሽ ጠላት መባባሉን ቀርቶ የጦር መሳሪያ ትግል ተወግዶ በእኩልነትና በመስማማት ሰላማዊ የችግር አፈታት መንገድን ተከትላችሁ በውይይትና በጥበብ ልዩነቶችን በመፍታት የተሟላ ሀገራዊ ሰላም እንዲሰፍን ታደርጉ ዘንድ ቅዱስ ሲኖዶስ ከአደራ ጭምር ሐዋርያዊ ጥሪውን ያስተላልፋል። በመጨረሻም የሀገራችን ኢትዮጵያና የኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ህልውና ስለማይነጣጠሉ ሀገራችን በሉዓላዊነቷ እንድትቀጥል የቤተ ክርስቲያናችን የአንድነት መዋቅሯ የበለጠ ተጠናክሮ የስብከተ ወንጌልና ሃይማኖታዊ ሐዋርያዊ ተልእኳ ሰፍቶ ለትውልድ እንድትሻገር ሕዝባችን ደህንነቱና ሰላሙ ተጠብቆ እንዲኖር ከብፁዓን አበው ሊቃነ ጳጳሳት ጀምሮ ሁሉም የቤተ ክርስቲያናችን መምህራን ካህናትና ሕዝባውያን መነኮሳትና መነኮሳየት በሙሉ በፍቅርና በአንድነት ዘወትር በመጸለይ ዘመኑ ከደረሰበት አሰራርና ጥበብ በላቀ ሁኔታ ከፍ ብለን ትውልዱን ለመዋጀት እንድንችል የበኩላችሁን እንድትወጡ በማሳሰብ የቅዱስ ሲኖዶስ ምልዓተ ጉባኤ ዓመታዊ ስብሰባውን አጠናቋል። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። አባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ጥቅምት 17 ቀን 2018 ዓ ም አዲስ አበባ ኢትዮጵያ